እጅም የሚያስቆረጥሙ የሀገር ውስጥና የውጭ ምግቦች ይቀርቡበታል። የማድ ቤት ወጎች፣ የህይወት ገጠመኞች እምባ የሚያራጩ እንዲሁም በሳቅ ፍንድቅ ድቅ የሚያደርጉት ስታዎች ይኮመኮሙበታል። ቤቲ ኪችን ሚዲያ። ቤተሰቦቼ ይህ ቪዲዮ ስታዩ፣ ቤቲ ግን የአረብ ሀገር ቪዲዮ ነው እንደ የለቀቀች ያለች እንዳትሉ። ይህ ቪዲዮ ከመጀመራቸው በፊት ላይክ፣ ሼር፣ ሰብስክራይብ እያረጋቸው አብረን ቪዲዮውን እንየው። በጣም ነው የሚያምረው። ከዚህ ልጀምርላችሁ፣ ከምወደው ነገር ጀምርላችሁ። ይህ ባባ ገኖች ነው። ባባ ገኖች ከበትእንጀናው የሚዘጋጀው እንዴት እንደሚያምር እዩት። ጠረጴዛ ላይ እራሱ ሲቀርብ ያለውን ውበት ታውቃላችሁ። የማደም ቅመሞች በደንብ ነው የምታውቁት። ይሄ ባባ ገኖች ነው። ኮሜንት ነስ ገምቶልኝ ምክንያቱም ብዙ ነገሮች አሉ። እሱን በቪዲዮ ነው ላስረዳችሁ የምችለው ማለት ነው። ይሄ ደግሞ ሀሙስ ነው። ይሄ እንዴት እንደሚያምር አያምርም? በነገራችን ላይ እቃው ራሱ ውበት ሰጥቶታል ትላላችሁ። ይሄ እንዴት እንደሚያምር ይሄ ሀሙስ ነው። ይሄኛው ደግሞ በራሳችን ይሄ ይህ በራሳችን ነው ማለት ነው። ይህ የማሳያችሁ ለራሴ አይደለም ለከስተመሮች ያዘጋጀው ምሳ ነው ለምሳ ነው ያዘጋጀው መጣና ላላችሁ ቤት። ይህ ደግሞ ችክን በኦቨን ወይም ደግሞ አርስቶ ልንለው እንችላለን። ይህንን ይመስላል። ይሄም ማለት ነው። ከዛ የእርጎ ሰላጣ ከምሽው አሳያችሁ። ደስ በላይ ግን ጾመኛን ይህ የእርጎ ሰላጣ ነው እንደምታይ። ከዛ ደግሞ ይሄኛው የራንች ሶስ ሰላጣ ይህ ሰላጣ ይሄ ሰላጣ በብዙ ነገር ከዚህ በፊት ሰርችላችኋለሁ። ቲክቶክ ላይ አለ። በቺክን ሰርቸዋለሁ፣ በቺፕስ ሰርቸዋለሁ፣ የተለያየ ነገር ሰርቸዋለሁ። እቃው ውበት ሊሰጠው የሚችል አሁን ከፍ ያለ እቃ ሰር- ሰኑሮ ቢሆን በጣም የሚያምር ሰላጣ ነበር። ይህ ሰላጣ ማለት ነው። ብዙዎቻችሁ ሰርታችሁ ያመሰግናችሁ። እዚህ ኢትዮጵያ ከመጣሁ በጣም ብዙ ሰው የሚያዘኝ ሰላጣ ነው። በጣም የሚወድ ሰላጣ ነው ማለት ነው። ከዛ ወደ ዋናው ምሳሌ እሄዳለሁ። ይሄ የሪሶርስ ነው። ይህ ከቲማቲም የተሰራ ኩችኒ ነው። ይህ ደግሞ ከእርጉድ የተዘጋጀው ነው ዋይስ ነው። ከዛ ትላላችሁ ይህ ብሪያኒ ችግን ነው። ይህን እንደዚህ ያደረኩላት ከስተመሪ ቤ እንዳይቀዘቅዝብኝ በድስት ላኪልኝና እኔ ራሴ አስተካክለዋለሁ። ስለችን ኤርትክ እንዴት እንደሚያምር የእውነት ይህ ለስንት ሰውነት አዘዝኩ ብነግራችሁ በጣም ይገርማችኋል። በጣም ነው ትንሽ ሰው ነው፣ ግን ከሰምሬ ጓደኞቼ ስለሆኑ በደምብ ላስደስታቸው ብላ ስላሰበች ነው ግ ያዘዘችው። እና ቤተሰቦቼ ላይክ፣ ሼር፣ ሰብስክራይብ አድርጉኝ። ማድረግ ብቻ ነው አእና ለምሰዱኛ አስተያየት በጣም መመሰግ ነው። የእውነት ከጠበኩት በላይ ነው ያገኘኋቸው ቤተሰቦቼ። በጣም ነው የምወዳቸው። በጣም መሰግ ነው። እናንተነ በጣም ባለእውነትኝ ናችሁ። ብዙ ነገር አድርጋችሁልኛል እዚህ እንድደርስ እዚህ እንድቆጣም ቀላል የለኝም። እና አሁን የሚሰማ ከምላች በላይ ማለት ነው እና የነ ኮሜንት ማታ ነው ብሎ

እናንተ በእምነት እኔን ስታስብ እኔም በደስታ ምክንያቱም የምወደው ስራ ነው። እንኳን ሀገር የለን አረብ ሀገር እየረበሯሱ ማለት ነው። ለአረቦቹ ደከመኝ ሰለቼ ሳልል ነበር እንደዛ እምሰራላቸው ማለት ነው። አሁን ግን ለራሴ ጥቅም ነው እምሰራው፣ ምክንያቱም አንድ ስራ ስሰራ የራሴ ስራ ነው ሞበላሹ። ጥሩ ስራ በሰራ ቁጥር ግን የራሴን ስራ ነው እያሳደርኩ ሚሄደው እና በፍቅር ሰርቼ ነው የምልክላችሁ ከፍቶ ሰርቼ አይደለም። በፍቅር የተሰራ ምግብ ደግሞ ምን ያህል እንደሚጣፍጥ ታውቃላችሁ። በፍቅር የሚሰራ ምግብ እንዴት እንደሚጣፍጥ ታውቃላችሁ። ከዚህ የሆነ ጊዜ ብየዋለሁኝ፣ ምግብን ደስተኛውን ከሰራ ነው ደስ የሚል ምግብ ነው የሚወጣው። አኩርፈን ደብሮን ከሰራ ነው ግን ያ ምግብ ምንም እንትን አይልም። እኛ ብቻ የሰራ ምግብ እራሱ እንትን አይልም ማለት ነው። ላስቲክ እያለቅን ነው አንትን እያለኛ አደለም ለዛ ነው ቤተሰጫእለሆማል በኢትኬችን ሚዲያ በዚህ ሚዲያ እድም ያስቆረጥሙ የሀገር ውስጥና የውጭ ምግቦች ይቀርቡበታል። የማድ ቤት ወጎች፣ የህይወት ገጠመኞች እምባ የሚያራጩ እንዲሁም በሳቅ ፍንድቅድቅ የሚያደርጉት ስታዎች ይኮመኮሙበታል። ቤቲ ኪቺን ሚዲያ